የጤናውን ዘርፍ ለማሳደግ ብሎም የተሻለ አገልግሎት ይሰጥ ዘንድ የሕክምና ተቋማት ያሉበትን ቁመና በተገቢው መንገድ መፈተሽ ያሻል ያሉት ተሳታፊዎቹ በዚህ ረገድም ነባርና ማሻሻያ የሚሹ የሕክምና ተቋማትን በመለየት ምቹ ከባቢን መፍጠር ያስፈልጋል። እኔ የምሰራበት ጤና ጣቢያ ሽሮ ሜዳ ነባር ጤና ጣቢያ የነበረ ነው። ረዥም እድሜ ያስቆጠረ አሁን ያለበት ቁመና ግን እጅግ በጣም የሚያሳዝን በት ሁኔታ ነው ያለው። የውሃ መስመሩ ተበላሽቶ አንድም ክፍል ውስጥ ውሃ አይገባም። ማዋለጃን ጨምሮ ክብርት ከንቲባ እባክዎትን ይሄን ጤና ጣቢያ ቢያዩትና አንጋፋ እንደመሆኑ የተሻለ ሌሎች ጤና ጣቢያዎች ላይ የተደረገ ነገር ለኛም ጤና ጣቢያ ቢደረግ ቢታይ የሚል ሀሳብ ነው ያለኝ። የህክምና ተቋማትን ለማሻሻል እንዲሁም አዲስ አበባን የጤና ቱሪዝም ማዕከል ለማድረግ የተጀመሩ አዳዲስና ዘመናዊ የጤና ተቋማትን ግንባታ ማጠናቀቅን ጨምሮ ነባር የህክምና ተቋማትን አቅም የማሻሻል ስራዎች ተሰርተዋል። የጤና ተቋሞቻችንን ለማሻሻል፣ አዳዲሶችን ለመገንባት ብዙ ጥረት አድርገናል። ጤና ጣቢያዎቹ እንዳላችሁት እነኚህ ዘመን ያስቆጠሩ ጤና ጣቢያዎች ጥገና ሳይደረግላቸው ኖሮ በርካታ ያረጁ አሉ። ሁሉንም ባንዴ ጠግነን ስላልቻልን ነው እንጂ ሀያ ስምንት ጤና ጣቢያዎች ላይ እኮ የሰራ ነው አፍርሶ ነው ሙሉ ለሙሉ የመስራት ያክል ሀያ ስምንት ጤና ነባር ጤና ጣቢያዎች እንደ አዲስ ነው የገነባ ናቸው። አስር ጤና ጣቢያዎች ደግሞ ስምንቱ በቅርብ ጊዜ ወደ አገልግሎት ይገባሉ። ሁለቱ ሙሉ ለሙሉ ወደ አገልግሎት ገብተዋል። ፕራይመሪ ደረጃ ሆስፒታል በሚባል ደረጃ ነው የተገነቡት። ለህዝቡ የተሟላና አስፈላጊው የህክምና አገልግሎት መስጠት ይቻል ዘንድ የህክምና ግብአቶች ወሳኝነት አላቸው ያሉት የህክምና ባለሙያዎቹ፣ ከዚህ ረገድም በየተቋማቱ ያሉ የህክምና ግብአት እጥረቶችን የመለየትና የማሟላት ስራ እንዲሰራም ተጠይቋል። ሁላችንም ብዙ ጊዜ መድኃኒትም የላብራቶሪ ግብአቶች የምንጠቀመው ከ ይብሳ ነው፣ ወይም አጠቃላይ ከዋናው ማለት ነው። ስለዚህ እዚህ ብዙ ጊዜ ጤና ጣቢያዎች ሆስፒታሎችም የምንቸገረው ቸገረው አቅርቦት ላይ በጣም ትልቅ ችግር አለ። በደንብ መስተካከል ያለበት መታየት ያለበት ነው። ስለዚህ መድኃኒትም ላብራቶሪዎችም ብዙ ጊዜ ለሌብ ወይም ለሌባ ነጋዴ የምንጋለጥበት ምንድን ምንድነው፣ አንዱ በተለይ የኢትዮጵያ መድኃኒት አቅርቦት ኤጀንሲ በተቻለው አቅም መድኃኒቶችና ላብራቶሪ ኤጀንቶችን ለጤና ጣቢያ ለሆስፒታሎች በበቂ ሁኔታ አቅርቦት ማድረግ አለበት ብዬ አስባለሁ። የመድኃኒት አቅርቦትን ጨምሮ ወቅቱ የደረሰበት ዘመናዊ የህክምና መሳሪያዎችን የማሟላት ስራን ከተማ አስተዳደሩ የቤት ስራን ወስዶ እየሰራም ይገኛል። ከፋርማሲ ጋር ተያይዘው የተነሱትን ጉዳዮች አንዳንዶቹ በሪፎርም የምናያቸውን ጉዳዮች እንዳሉ በተለይ ፋርማሲ ላይ ከተደራሽነት ብቻ ሳይሆን ተቋማዊ አደረጃጀቱ፣ ስርዓቱ እንደዚሁም ደግሞ ሊፈተሹ የሚገባቸው ጉዳዮች ሁሉ ተለይተው ተፈትሸው በሪፎርም ስርዓት ውስጥ እንዲያልፍ ለማድረግ የሚያስችል አቅጣጫ ተቀምጦ እየተሰራበት ነው ያለው። ይህ ተግባራዊ ይደረጋል። ይህ በሚሆንበት ጊዜ የከተማችን ከነበረው አገልግሎት በተሻለ ሁኔታ የዘመነ አገልግሎት ለማቅረብ የሚያስችል እድል እየፈጠረ ይሄዳል። የህክምና ህክምና ባለሙያዎች ተጠቃሚነትን የሚያረጋግጡ ስራዎች እንዲሰሩ ተጠይቋል። ይህን ከግምት ውስጥ በማስገባትም ከተማ አስተዳደሩ የትርፍ ሰዓት ክፍያና የትራንስፖርት አገልግሎትን ጨምሮም ሌሎች ስራዎችም በአጭር በመካከለኛና በረጅም ጊዜ ምላሽ እንዲያገኙ ይሰራል። በተለይ የሆነ ሰዓት ላይ ዘጠና አስር በዘጠና ቤቶች ግንባታ ነበርና እንደዛን አይነት ሲሰጥ ትንሽ ሪሊፍ ያገኙ ዝቅተኛ ደሞዝ ተብለው ግን ተሰጥቷቸው የተሻለ ኑሮ አሁን ያላቸው ስላሉ አንድ በመደራጀት ቤት ቢሰጠል። እኔ ከምኒሊክ ነው የመጣሁት። ምኒሊክ ብቻ ነው መታከም የምችለው። ሌላ ቦታ ሄጄ የመታከም መብት የለኝም። ምንድነው ሲባል ሰርኩላል ተላልፈዋል። ከፍለ ነው የምትታከመው ነው። ለሙያችው ይመጥናል የሚከፈለው ክፍያ ከተባለ ምን ጊዜም ቢሆን ገንዘብ የእናንተ ሙያ ይመዝነው። በገንዘብ በሚከፈል ጥቅማ ጥቅም የሚመዘን ሙያ አይደለም የያዛችሁት። ሰብአዊነትን መሰረት ያደረገ ህይወት የማዳን ትልቅ ርህራሄ፣ ትልቅ ኢቲክስ የሚጠይቅ ሙያ ነው። ከትርፍ ሰዓት ክፍያ ጋራ የትርፍ ሰዓት ክፍያ ይከፈላል። ነገር ግን ጥያቄያችሁ እንደገባኝ ከሆነ በሁሉም ቀን በሁሉም ሰዓት ቀመሩ አንድ አይነት ሆነ፣ ትንሽ ቢሻሻል ነው። ይሻሻል ብለናል፣ እሱ ይሻሻል ብለናል። አሁን በጀት ከፋይናንስ ጋር እያዩ ነው ያለነው። ከ ተሻሽሎ የሚተገበር ነው የሚሆነው። የጤና ባለሙያዎች ተደራጁ በማህበር መሬት ዝግጁ ነው። ከተማው ያለው ትልቁ ሪሶርስ መሬት ነው። የመሬት አቅርቦትን በተመለከተና ተከታትሎ ማሰራትን ጭምር የከተማ አስተዳደሩ ኃላፊነቱን ወስዶ ቤት መገንባት እንዲቻል ለሁሉም ባንዴ ባይደርስ ቅደም ተከተል የያዘ መድረስ እንዲችል እንዲሰራ ነው። ይሄንን ከንግድ ባንክ ጋራ ውል የተፈራረም ነው።